ወይ፣ ተርቤ ተጠምቼ ነው አሳደግኳችሁ። እናታችሁ ተርባ ተጠምታ ነው አሳደገቻችሁ። በእንደዚህ ዝም ብላችሁ እንጨት አደል ሊያወረዳችሁ ከዚህ በኋላ ምንም አይነት ስህተት ወይም ደግሞ ምንም አይነት ጥፋት እንደማይደገም ተስፋ አደርጋለሁ። ምክንያቱም ትላንትና የጋሽዬ ንግግር እስከ መጨረሻ ልብ ብላችሁ ካያችሁት እውነት ለመናገር አንጀት የሚበላ ንግግር ነበረ። ለማንኛውም ጋሽዬ ሺህ ዓመት ያኑሮት። በመቀጠል ደግሞ ጋሽዬና ሩታ ተገናኙ ብላችሁ ታምናላችሁ? ጋይስ ታምናላችሁ ወይ? እንግዲህ ጋሽዬና ሩታ ተገናኝተዋል። በመቀጠል ደግሞ እኔ ምን አይነት ነገር ይደረጋል የሚለው ነገር ሳስበው፣ ማለት ነው ሳስበው፣ እኔ እውነት ለመናገር እየቀደመኝ ነው። አሰላሙ አሌይኩም ወራህመቱላሂ በረካቱ፣ እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ከትላንት ወዲያ እንግዲህ ጋሽዬና ወይም የሩታዬና ተሰተት ብለው በመሄዳቸው ሁሉንም ነገር የተስተካከለ ይመስለኛል። ምክንያቱም ጋሽዬና ሩታ ከተገናኙ ሩታ ደግሞ ለሰው ልጅ ሪስፔክት አላት። በነገራችን ላይ ማለት ነው በጣም ጥሩ ልጅ ናት፣ ለሰው ልጅ ክብር አላት። ለእንደዚህ ለወጣቶቹ ወይም ደግሞ ለወጠጤቹ ትበላቸው ልክ ልካቸው ነው የምትነግርልን፣ ለሱ ደስ ይለናል። ለማንኛውም ጋሽዬ ተናግሯት ደግሞ እምቢ የምትልበት ምክንያት ምንም አይነት ምክንያት የለም ማለት ነው እና ምን ተደረገ ታዲያ? ምንድን ነው የሚደረገው አትሉኝም? እኔ ሳስበው ማለት ነው ጋሽዬ መጣችሁ፣ እንኳን ደህና መጣችሁ፣ ቁጭ በሉ ተብሎ ማለት ነው። እንዲያውም አብረሽ እና ሩታ የተጣሉት የነበረው ጥል የነበረው በመሀል፣ አብረሽ ውጣና እቃ አምጣ እንደዚህ እንደዚህ አይነት እቃ የለም። ሩታ ደግሞ እንደዚህ እንደዚህ ስሪ፣ አቅርቢለት፣ ምሳ፣ ቡናፊ ምናምን ነው ተብላ የምታደርገው ማለት ነው። ታየኝ ታየኝ ታየኝ ቪዲዮ ታያላችሁ ብዬ አስባለሁ። ማታ ድረስ እንግዲህ ነፍሳችሁ ሳትወጣ ጠብቁ። እውነት ለመናገር በአብረሽ ይሁን በሩታ የሚለቀቀው አላቅም እና እውነት ለመናገር እኔ ደስ ብሎኛል። በመቀጠል ደግሞ ከዚህ በኋላ ምንም አይነት ስህተት እንደማይደገም ተስፋ አደርጋለሁ። ያልኩበት ምክንያት ምንድን ነው? የአብረሽ አባት ተርቤ ነው ያሳደግኳችሁ፣ ተጠምቼ ነው ያሳደጓችሁ፣ እናታችሁ ተርባና ተጠምታ ነው ያሳደገቻችሁ ብለው እንግዲህ ተናግረዋል ማለት ነው። አብረሽ አንገት ደፍቶ እውነት ለመናገር ተነት ስሜት ተሰምቶት እንግዲህ አይታችሁታል። አንገቱን አቀርቅሮ ቪዲዮ እስኪያልቅ ያልቅ ድረስ አንገቱ ደፍቶ ነበረ ያለቀው ማለት ነው። ስለዚህ ከዚህ በኋላ ትምህርት ይሆናቸዋል ብዬ አስባለሁ። ወላጅንም ማንከራተት ተገቢ አይደለም እና አይፈጠርም ማለት ነው። እኔ አብርሽ አላልኩም። ሩታዬና ጋሽዬ መገናኘታቸው ደስ ብሎኛል ስላችሁ ከጋሽዬ ቁጥጥር ስራ አትወጣም ምክንያቱም የተባለችው ነገር እሺ ትላለች። ለትልቅ ሰው ክብር አላት ሪስፔክት አላት። ለትንንሾቹ ለጋጠ ወጦች ግን እንካ ቅመስ፣ ምን አገባኝ በሚል ግድ የለሽነት ትሰጣቸዋለች። እሱ እነሱ እንደስጣቸው ሰጫቸው ሰጫቸው እና ይሳቅና ሩታ አብርሽ ከዚህ በኋላ ቢዳስሩም ወለ እንዴት ነው? እውነት ለመናገር ይሳቅ አዩጣ ከነሱ ጋር ይሁን ይሳቅማ ከሶስቱ ማለት ነው። ከሩታ ጋር ብቻ ሳይሆን ከአብርሽም ከሩታም ሶስቱ ኢሳቅ ተጨምሮ ቢሰሩ ደስ ይለኛል እና እነዛዎችስ እነዛዎች ተነጥለው ዛሬ ሆኑ ትለንት ነበቃ ማብቃት አለበት። ነገር ግን ጸጌና ሜሪ እውነት ለመናገር መጥተው ይቅርታ ጠይቀው በጋሽዬ ፊት ቢሄዱ ደስ ይለኛል ማለት ነው። ትልቅ ጥፋት ያጠፋችኋል። እንደውም ሜሪ አጥፍታለች። ምንድነው ያጠፋችሁ ካላችሁን እሷ ቤቷ ወስዳ አስቀምጣ፣ አንድ ሰው ገብቶ ችግሩን ተነጋግሮ መፍታት እንዳለበት፣ እሷ ግን ቤቷ ወስዳ ነበረ ያስቀመጠቻት። ከዛ ሚስቴ ብሎ ሲጠይቅ አልሰጥም ስትለው፣ ሲቀጥል ስለ ንብረት ምናምን ስታወራ ነበረ። እናንተም ሰምታችኋል፣ መድገም አይጠበቅብኝም ማለት ነው። እና ይቅርታ ይጠይቁ ይጠይቁ፣ ፍትህ በሉ። እውነቴን ነው የምላችሁ። ጸጌና ሜሪ ናቸው የቀሩት። ሌላ ሰው አለ እንዴ? አለ? የለም የለም፣ ሁለቱ ናቸው መሰለኝ። ስለዚህ ይቅርታ ይጠይቁ ማለት ነው እና ማታ ድረስ ጠብቁ፣ ውድ ቤተሰቦቼ። እኔ ሩታና ጋሽ መገናኘታቸው ደስ ብሎኛል ደስደስ ብሎኛል። የሚደረገው ነገር ደግሞ ታየኝ። ጋሽዬ ሳያስታርቃቸው የሚታረቁ ነው የሚመስለኝ። እኔ ጋሽዬ እንደውም ወይ ያልተጣላንም እኮ ጋሽዬ፣ ዝም ብሎ ነገር ነው፣ ችግር የለም ትልና ምናልባት ሩታት አለባብሰውና ትተወዋለች ማለት ነው። ሰውን ማስጨነቅ ስለማትፈልግ ምናልባት እንደዛ ልታደርግ ትችላለች። ወይም ደግሞ ይሄንን ለነገሩ ይሄ ቪዲዮ ሳይሆን ማታ ነው ስትገባ፣ ያንን ጨርሳ መታ ስትገባ ነው እንግዲህ የተገናኙት ማለት ነው እና እኔ እውነት ለመናገር ዝም ብላ አለባብሳ የምታልፈው ይመስለኛል ማለት ማለት ሰውን ማስቸገር ካልፈለገች። በመቀጠል ወደ ሌላ ጉዳይ ልግባ አንዴ ጋይስ። ደስ ይላቸዋል። እሱ ምንድነው ደሞ ምን ይዘሽ መጣሽ፣ አትሉኝም? እኔማ ቪዲዮ ቪዲዮ አላመጣውም አላመጣውትም መሰለኝ አስገባላችሁ ነበር። እዚ ጋ ፍቅር እንግዲህ ምን እያለች ነበረ? የኔን ሕይወት መስዋዕት አድርጌ የእናንተን ትዳር ለማቆም ነበረ የማትዳር የአብርሽና የሩታ ትዳር ለማቆም እንግዲህ ፍቅር የራሷ ሕይወት በተነች እውነት ፍቅርዬ እውነት ደሽን ነው። እኔ አንድች ቀን ሰድቤሽ አላቅም፣ ጠራግሬሽ አላቅም፣ አልሳደምም የስድብም ሱስ የለብኝም። ነገር ግን ማለት ነው ሳልናገር አላልፍም። እናሱም ምንድን ነው የእናንተን ህይወት ለማስተካከል የኔን ህይወት አበላሸው ማለት ምን ማለት ነው ማለቴ። የሰውን ትዳር ለማቃናት የአንቺ ትዳር ልትበትኝ እንዴት ቻልሽ? ፍቅር ወይስ ወደ አብረሽ ለመምጣት ፈልገሽ ነበር ወይ? ሳይሳካ ሲቀር ነው እንግዲህ ይሄንን አይዲያ እያመጣችሁ እየተባልሽ ይገኛል ማለት ነው። እና እኔም እንደዛ ነው ያሰብኩሽ ፍቅርዬ ማለት ነው። እኔ እውነቴን ነው የማለሽ። እኔ እንደዛ ነው ያሰብኩሽ። ምክንያቱም እንደዛ ያሰብኩት ለምንድን ነው፣ እንዴት አንድ ሰው ትዳሩን መስዋዕትነት ያደርጋል በማለት ማለት ነው ወይስ ማብቂያው ነው። አዎ በሚለው ሲቀጥል ደግሞ መጨረሻ አካባቢ ድረስ ጠብቆ እስከ መጨረሻው ተከታተላችሁ ጠብቆ እምታውቁት ይሆናል ብላችሁ ነበረ። እኔ እውነት ለመናገር ውድ ቤት ሰዎች አልዋሻችሁም፣ የጠበኩኝ ሌላ ነገር ነበረ። እኔ ከበውስጥ መስመር ራሱ ከሰው ጋር አውርቼ እንደውም ይሄ ነገር ይፋ ከተደረገ ሰርፕራይዝ ትደረጊያለሽ ተብዬ ነበረ። ይኸው ሰርፕራይዝ እራሱ አስበሉኝ አስበሉኝ፣ እሱ ምን ነበረ በአራታቸው መሀል የሆነ ነገር አለ ማለት ነው። ያ ይፋ እስከዛሬ ድረስ ይፋ ያልተደረገ እና ምናልባት ያንን ነገር ይፋ የሚያደርጉ መስሎኝ ነበረ። በአራታቸው ስላችሁ በሩታን በአብርሽም በፍቅርም በፉፉም ማለት ነው እና እሱ ነገር ይፋ ይደረጋል የሚል ሀሳብ ነበረኝ። አስበሉኝ የው አስበሉኝ። ምን ነበረበት እሱን ተናግራችሁ እርፍ ብትሉ እንዴ። በቃ አሁን ችግር የለውም ታርቃችኋል፣ ጨርሳችኋል። እና አሁን ፍቃድና ፍቅር አብረሽ እንግዲህ አገዘሻለሁ። ችግር የለውም። አስታርቀሻ ያን ያስታርቃታል ብዬ አስባለሁ። ደግሞ ያስታርቋቸዋል። ታያላችሁ። አብረሽና ሩታ ናቸው የሚያስታርቋቸው ከፉአድ ጋር እና ፉአድ ደግሞ ማለት ነው ለምንድን ነው የማይሰማ ግን ተናዶ ነው እሱም የትኛውም ወንድ። አዎ እኔም አልወድም። እውነት ለመናገር እኔ ባሌ ለሰው ትዳር ብሎ መስዋዕትነት ከፍሎ እኔን ህይወት በታት ነው ከዛ በኋላ መጥቶ እንትን ቢለኝም አልሰማውም። እኔ እውነቴን ነው የምላቸው። ግን ፉፉም ላይ አልፈርድም። እኔ ፍቅር ምን እንደነካት አላቅም። እና ብቻ የሆነ ነገርማ ያሰባችሁ ነገር ነበረ ማለት ነው እና፣ አልተሳካም ይመስለኛል። ብቻ አላቅም። የፍቅር ደጋፊዎች እንዳሰደቡኝ የተሳድቤ ሳይሆን የተሰማኝን ነው፣ ሀሳብ አስተያየት እየሰጠውኝ ማለት ነው ጋይዝ። እና የነዚህ አስር ናቸው አስር ሆነዋል። መጨረሻችሁ ያሳየን ሌላ ምንም አለ። መጨረሻ ስንል ስንል ይኸው ሩት ፍቅር ለማስታረቅ ነበረ አለች። የትኛው ሰው ነው ለትዳ ለእንትኑ ማለት ነው፣ ለምንድን ነው ውድ ቤተሰቦቼ ለሰው ትዳር ብሎ የራሱን ትዳር መስዋዕትነት የሚያደርገው እንዴት አድርጎ ነው የሚበት ነው። እኔ ጥያቄ የሆነብኝ እንዴ፣ የምር ጥያቄ የሆነብኝ እንዴት ብሎ። ለምሳሌ እኔ አላደርገውም። እኔ በራሴ በኩል እኔ አላደርገው አይመለከተኝም፣ ስለማንንም ህይወት እኔ አላደርገውም። የሆነ ያሰብኩት እቅድ ከሌለ በስተቀር የሆነ ነገር የማገኘው ነገር ከሌለ አላደርገውም። እስኪጀምር አላደርግም፣ ባገኝ ራሱ። ሰላም ሁኑልኝ ውድ ቤተሰቦች።